የተፈጠርክለት ዓላማው ምንድን ነው? ወደዚህ ምድርስ የመጣህበት ምክንያቱ ምንድን ነው? ጠዋት ተነስተ ማታ የመግባትህስ ትርጉሙ ምንድን ነው? እውነት አንተ የተፈጠርከው ለሴት ነውን? መውጣት መግባትህ ለእርሷ ነውን? መውደቅ መነሳትህ ለሴቷ ነውን? ለእርሷስ መኖርክን ያወቀችው ሴት ትወድሃለችን? ይበልጡንስ ቆይ ቆይ መውደዱን ቶ ይልቁንስ ይበልጡንስ ደግሞ ካንቺ ውጪ ካላንቺ መኖር አልችልም ያልካት ሴት ታከብረሃለችን? እስቲ እናወራበታለን። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና። ይህን ላለፉት ስድስት ዓመታት እኔና ቤተሰቤ ስንታጠበት የነበረ ሳሙና ነው። እኔም ሳዘጋጀው የቆየሁት ሳሙና ነው። ከተፈጥሯዊ የምግብ ዘይቶች የሚዘጋጅ ነው። እነዛን የምግብ ዘይቶች የመምረጣችን ምክንያቱ ምንድነው? ያው አምነህ ሆድ ውስጥ የምትከታቸው ጤናማነታቸው የታወቀ የተረጋገጠ ስለሆነ ቢያንስ በእነሱ ጤናማ የሆነ ሳሙና ለገላችን፣ ለቆዳችን፣ ለጸጉራችን ይሻለናል ያስፈልገናል በሚል ነው። ገበያችን ላይ የምናገኛቸው ሳሙናዎች ብዙ ጊዜ ግብአታቸው ምን እንደሆነ አናውቅም። ብዙዎቹ ከሀያ በላይ ኢንግሪዲንት አላቸው። ይሄ ግን በጣም ጥቂት በሆኑ የምግብ ዘይቶች የሚዘጋጅ ነው። ለሽታ ለአረፋ ማውጫ ለማድረቂያ ለቀለም ረጅም ጊዜ እንዲቆይ ብዬ የምጨምርበት ምንም አይነት ኬሚካል የለም። ከዚህ የተነሳ በጣም ጤናማ ነው። ሞይስቸራይዚንግ ነው። ከታጠብክበት በኋላ ቆዳህን ያለሰልሰዋል፣ ወይም እንደለሰለሰ ተፈጥሯዊ ወዙን እንዲጠብቅ ራሱን እንዲጠግን አድርጎ ይተወዋል ማለት ነው። ፀጉርህም እንደዚሁ እንደፋፋ እንዲቆይ ያደርገዋል። ይሄኛው አክቲቬትድ ካርቦን የጨመርኩበት ነው። ራሴ በማዘጋጀው ከሰል ማዘጋጀው ነው። የበለጠ አጽጅ ነው። ያ ማለት ምንድ ከቆዳ ላይ ያሉ ትርፍ የሞቱ ዴድ ስኪኖችን የማስወገድ እንዲሁም ደግሞ ቆሻሻን በቀላሉ የማንሳት እንዲሁም ኤክሰስ ወዞችን፣ ኤክሰስ የሆነ ሰውነት ላይ ያለ ከሚገባው በላይ የሆነ ወዝን ከሰውነት በማስወገድ ጤናማነቱን የቆዳህን ጤናማነት ያረጋግጣል። በ175 ግራም 300 ብር ተዘጋጅቶ ሜክሲኮ አካባቢ ታገኘዋለህ አድራሻውን እዚህ ቪዲዮ ስር አስቀምጠልህና በጉግል ማፕ ሄደህ ትገዘዋለህ ማለት ነው 175 ግራም በ300 ብር ጤናማ ቆዳ እንዲኖርህ ለአንተ መሆን ክለ ቤተሰቡ ይህን ሳሙና ገዝተህ ተጠቀም ዮጊ የገላ ሳሙናን ከዛ በተጨማሪ ደግሞ ይህንን ቻናል መደገፍ ትችላለህ ፈቃደኛ ከሆንክ ወደ ቪዲዮአችን እንመለስ ጀግናው እንዴት አለህ እንግዲህ ዛሬ ማንሳት የፈለኩት እንዲሁ ያው አሁን ባለንበት ጊዜና ዘመን ላይ በትውልዳችን ውስጥ ትልቅ መከራ የሆነብን ነገር በተለይም በወንዶቻችን ዘንድ መከራ የሆነብን ነገር በፊልምና በእነዚህ በሆዳደር መገናኛ ብዙኃን የሚተላለፍ አባወራውን፣ ወንዱን አልጫ የማድረግ ለሴት የማኖር ሴትን ማዕከል ያደረገ ሕይወት እንዲኖር የማድረግ ትልቅ ችግር ተጋርጦብናል። እነዛን ችግሮች እንግዲህ አድሬስ ለማድረግ ነው በተቻለ መጠን ዛሬ ስፔሲፊካሊ ይህንን በተለይ ለሴት አልተፈጠርንም የሚለውን ነገር ወንዱ ለሴት አልተፈጠርም የሚለውን ርዕስ የመረጥኩበት ምክንያት ዘፈኖች ደጋግመን የምንሰባቸው ዘፈኖች ኮንሽስ በሆነው ጭንቅላታችን ላይ ሳይሆን የበለጠ አንኮንሽስ የሆነው ወይም ደግሞ ሰብኮንሽስ የሆነው የሚባለው ጭንቅላታችን ላይ ተጽዕኖ ይፈጥራሉ። ስለዚህም ከዛ በኋላ እነዛን ዘፈኖች በተለይ እነዛን ፊልሞች በተደጋጋሚ በተለይ ደግሞ ዘፈኖች ትልቅ ኢምፓክት አላቸው። ለምን? ሙዚቃ ስለሆነ። ያ ሙዚቃ ሳናቀው እዛ ሰብኮንሽስ ማይንድ ላይ ፉትፕሪንት ማሳረፍ ስለሚችል ጊዜ በኋላ እኛ የምናሳያቸው ጸባዮች፣ ፍላጎታችን የምንላቸው የነዛ ተጽዕኖ ስር የወደቁ ይሆናሉ ማለት ነው። በዛ ተጽዕኖ ስር የወደቁ ይሆናሉ። ለምሳሌ በተደጋጋሚ የምንሰማው የዘፈን ንጉስ፣ የዘፈን ንግስት፣ የዘፈን ምናምን የምንላቸው ሰዎች፣ ዘፋኞች የሚዘፍኗቸው ዘፈኖች አሉ። ካላንቺ መኖር አልችልም፣ ህይወቴ አንቺ ነሽ፣ ላንቺ ነው የምኖረው፣ ከአንቺ ሌላ ህይወት የለኝ የሚባሉ ዘፈኖች በተደጋጋሚ እንሰማለን። እነዚህ በቆቅላ ልጆች ወንድሞቻችን እኛም ጭምር ገና በልጅነታችን ምንም የሴት እና የወንድ ፍቅር ምን እንደሆነ ሳናውቀው እየሰማነው ነው የምናድገው። ላይክ ዘፈኑ ደስ ስለሚለን እንወዛወዝበታለን። የተለያዩ ፕሮግራሞች ላይ፣ ኢቨንቶች ላይ ምናምን እንወዛወዝበታለን። ከዛ በኋላ ደግሞ የዘፈን ፍላጎት የራሳችን የዘፈን ፍላጎት ለማጥራት እና ለመለየት ስንፈልግ እንደዚህ ነገሮች እያግበሰበስን ያው እንሰማለን ወደንም ሳይሆን በግድ ደግሞ የምንሰማባቸው አጋጣሚዎች አሉ። ለምሳሌ ታክሲ ላይ ስንሄድ አውቶቢስ ላይ ስንሄድ የተለያየ ፕሮግራሞች ላይ ስንሳተፍ ያ ፕሮግራም እስኪጀመር ወይም ያ ፕሮግራም እስኪያልቅ ብቻ በተለያየ አጋጣሚ ከእነዚህ ከነዚህ ነገሮች ነፃ መሆን አንችልም። የከፍተኛ የድምፅ ብክለት አለ አካባቢያችን ላይ የምንኖርበት አካባቢ ላይ ከየት እንደሚመጣ የማናቆም ድምፅ ይህንን ዘፈን ይዞት ይመጣልና እዛ ሰብኮንሸስ ማይንድ ላይ ይቀረጻል። በተለይ ደግሞ በራሱ ላይ መሰልጠን ያልተማረ ያልቻለው ወጣቱ ላይ ማለት ነው። ስለዚህ ይሄ ነገር እንደ ጥሩ ነገር ነው የሚበረታታው። ትልልቆችም አሉ ያው ይህንን ነገር ኖረውበት እስከ በስተርጅናቸውም ይሄንን የሚያንጎራጉሩ ለልጆቻቸው አሪያ ሆኖ የሚያሳዩቸው ማለት ነው። ስለዚህ ካላንቺ መኖር አልችልም፣ ህይወቴ ላንቺ ነው፣ ካንቺ ውጭ ሌላ ህይወት የለኝም፣ አንድ ቀን ከአንቺ ጋር አድሬ ልሙት በነጋታው፣ ገለመኔ ገለመኔ የሚሉ ዘፈኖች ትውልዱን የኑሮም በተለይ ወንዱን የኑሮውን ማዕከል ሴት እንዲያደርግ ያደርገዋል። ወንድም አለም እኛ ለሴት አልተፈጠርንም እኮ ይህንን መናገር ያስፈልጋል። በግልጽ እውነት ለመናገር ለሴት እንዳልተፈጠረን መናገር ያለባቸው በሰዎች መናገር አለባቸው። ግን ያው ብዙዎቹ መናገር አይፈልጉም። ምክንያቱም ሆድ አደር ስለሆኑ እነሱ ራሳቸው በቤታቸው እንደዛ ስለማይኖሩ እኛ ለሴት አልተፈጠርን። እኔ ከልጆች እናት ጋር አስር ዓመት ኖረናል። ለአንቺ ተፈጠር ያለው ብዬ አላስብም። አንቺ ጥለሽን ብትሄጂ እንደዚህ ይሆናለሁ እንደዛ ይሆናለሁ ብዬ አላቅም። ስንተዋወቅም ራሱ እንደዛ አልተባባልንም። እንደዛም ብያትም አላቅም። እንደዛም ማስቢያትም አላቅም። ወደፊትም የማገባትን ሌላዋ ሴት እንደዛ አላስባትም። ካላሰብከኝ አልመጣም የምትልም ከሆነ ደግሞ ጥንቅር ብላ ትቅር ጉዳይ አይደለም ለሴት አልተፈጠርኩም እኔ የወንድ ልጅ ራስ ክርስቶስ ነው የወንድ ልጅ ክብሩም የሴት ልጅ ራስ ወንዷ ነው ባሏ ነው ክብሯም እሷ የተፈጠረችው ለእሱ ነው እሱን እንድታገዝ እሱን እንድትረዳ ወንዱ የተፈጠረው ዓለምን እንዲያበጭ የእሱን ፈቃድ እንዲፈጽም የአባቱን ፈቃድ እንዲፈጽም እንጂ የሚስቱን ፈቃድ እንዲፈጽም አይደለም ዛሬ የሚስታችንን ፈቃድ ካልፈጸምን ባይሆን ነን እኛ አጉል አዋቂዎች ሆነን አጉል አዋቂዎች ሆነን። ወንድ ልጅ ለሴት አልተፈጠረም። አንተ ለሴት አልተፈጠርክም ወንድም። ዓለም ያንተን ተከታይነት አልፈለግም። እንደዚህ አትናገር ምናምን እንድትለኝ ካልፈለግ አልፈልግም፣ መስማት ካልፈለግ ቅር አንተ መራስ አልፈልግም። ተከታይ አጨብጫቢ ይፈልግ ያልመጣው፣ የቴሌግራምም የፌስቡክም የዩቲውብም አጨብጫቢ ፈልግ ያልመጣው ጥራት ያላቸው የተፈጠሩለትን አላማ የሚያውቁ ለዛ ዓላማ መሞት የሚችሉ መቆም የሚችሉ ሰዎችን መስዋዕት መክፈል መስዋዕት መሆን የሚችሉ ወንዶችን ለመስራት ነው የመጣሁት እንጂ አንድ ሺ ሁለት ሺ መቶ ሺ ተከታይ እንዲኖረኝ ፈልጌ አልመጣሁም ይህንን እወቀው አጨብጫቢ አልፈልግም ምንም ጨብጨባ አያስፈልገኝም እ ለራሴ ለቁምኩበት አላማ ማለት ነው ስለዚህ ካልተስማማህ መሄድ ትችላለህ ቁም ነገሩ ግን ይህን ወደድክም ጠላህም ጣፈጠህም መረረህም አንተ ለሴት አልተፈጠርክም ለሴት የተፈጠርኩት ብለህ ማላዘን ትችላለህ ማላዘን ትችላለህ ሁኤቨር ዩ አር ስለዚህ ወንድ ልጅ ለሴት አልተፈጠረም። ወንድ ልጅ ለሴት ካልተፈጠረ ጠዋት ሲነሳ ድራይቭ የሚያደርገው አንድ ሚሽን ሊኖረው ይገባል፣ ትዕኮ ሊኖረው ይገባል። የምኖርበት ጉዳይ ነው። ለሚስቱ ለልጆቹ አያስብም አላልኩም። እሱን ተዉት፣ ሌላ ቶፒክ ነው። በቃ አያስብም አላልኩም። ግን ጠዋት ሲነሳ የምኖረው ለልጆቼ ነው፣ የምኖረው ለሚስቴ ነው፣ ለሚስቴ ምን ማድረግ አለብኝ፣ ለልጆቼ ምን ማድረግ አለብኝ። ወንድም አለም ይሄኮ በጣም ተራ ኑሮ ነው እየኖርክ ያለው ከተጠራለት ከተጠራለት ልዕልና ከፍታ አንጻር በጣም የወረደና የተዋረደ ኑሮ ነው ልጆቼን እኔ ያውቃሉ ለነሱ አይደለም የመጣውት ስመጣ ለሚስቴም ለእናታቸውም አይደለም የመጣው እግዚአብሔር አምላክ በእኔ ውስጥ እንዲሰራ የፈቀደው ጉዳይ አለው ይሰራብኛል ለዛ ስራ እንዲሰራብኝ ራሴን አዘጋጃለሁ እግረ መንገዴን ግን ያንን እንድታግዘኝ የተሰጠችን ሴት አለችኝ እሷንም ደግሞ እንደዚሁ እጠብቃታለሁ ከልላታለሁ ሸፍናታለሁ። አብረን ደግሞ ዘር እንቀጥላለን፣ ቤተሰብን መሰረታለን፣ ማህበረሰብን እንገነባለን አብረን አብረን። በተረፈ ግን ለእሱ አልተፈጠርኩም። በተረፈ ግን ለልጆችም አልተፈጠርኩም። አዚፍ ልጆቼን ሳጣ ህይወቴ እንደሚያቆም አዚፍ ሚስቴን ሳጣ የኑሮ ትርጉም እንደሚጠፋብኝ አይጠፋብኝም። ይኸው ተለያየን አራት ዓመት የኑሮ ትርጉም አይጠፋብኝም። እንደውም በጣም ኢነርጄቲክ ነኝ። አሁን እንደውም በጣም ብዙ መስራት የምፈልገው ስራ አለኝ። ከልጆች ጋር አብረን አኖርም እንደ ሰው ሰውኛ የሚሰማኝ ስሜት አለ። በተረፈ ግን የተፈጠርኩለትን ዓላማ ምንም ዝንፋ አያደርግብኝም። ምንም ነገ ሌላዋን ብትመጣ፣ ነገ ሌሎች ልጆችን ቢመጡ ምንም ዝንፋ አያደርግብኝም። ከዛ ጋር የሚገናኝ ነገር የለም። ዝም ብላ አታለቃቅስ። የተፈጠርኩት ለሴት ነው ብለ፣ ዝም ብላ አታለቃቅስ። የተፈጠርክለትን ዓላማ ሂድና አጣራ መጀመሪያ። ይሄ ዝም ብሎ ለሆዱ ቅራቅንቦ እየሰበሰበ ለሆዱ ምናምንት እየሰበሰበ ምንደኛ የሆነ የካቶሊክ ምንደኛ የሆነ ሊቃውንት እየሰበሰበ ሚግትን የትዳር ትርጉም የትዳር መስቀልነት ገለመኔ እዛሽ ቀን ጥረጣ ነው። አባቶቻችን በዛ መልክ አልመጡም። አባቶቻችን ለሴት እኔ የተፈጠር ነው ብሎ የተናገሩበት ቦታም የለም። እኔ የታሪክ መጽሐፍትን አነባለሁ፣ አንባቢ አደለም። ያው እንደምታይቀኝ ሽፍታ ነኝ፣ የትምህርት ሽፍታ ነኝ። በቻልኩት መጠን ሳነብብ ግን ያገኘሁት ነገር የለም። እንደዛ ለሴት ተፈጠርን፣ ለሴት ነው የምንኖረው ብለው አያውቁም። አዝማሪዎች ያው መሸታ ቤት የሚያዘምሩ አዝማሪዎች፣ ሴሰኞች የሆኑ ራሳቸውን መቆጣጠር ያልቻሉ እነዛ ጋር እንደዚህ አይነት ልማድ እንደነበረ ትሰማለህ። በታሪክም ባፈ ታሪክም ትሰማለህ እነሱ መፎጋገር፣ መወዳደስ ምክንያቱም ከወሲ ፍላጎታቸው ያ ሴሰኛ ካደረጋቸው ዘወትር አላማቸው ሴት መተኛት በጭኗ እቅፍ ውስጥ ስለማረፍ ስለሆነ የሚያዘምሩትም የሚዘምሩትም የሚዘፍኑትም ይሄንኑ ስለሆነ እነሱ ዘንድ የተለመደ ነው። አላማ ያለው አላማ ያለው አባቱ የሰጠውን አላማ ያወቀ የተረዳ እሱንም ስለማወቅ ወይም ደግሞ እሱ እስኪገለጽ ድረስ የሚታትርም ወንድ ልጅ ግን በዚህ ጉዳይ አይመጣም ሴቷ ትመጣለች ህይወቱ ወደ ህይወቱ ነው የምትመጣው እሱ ሲጀመር ወደ እሷ ህይወት አይሄድም ወደ ራሱ ህይወት ያመጣታል ከሱ ህይወት ጋር ሪኮንሳይል የምታደርግ ከሆነ ከሱ ህይወቱ ጋር አብራ ተስማምታ የምትኖር ከሆነ ትቀጥላለች ካልሆነ ትቀራለች ሁኤቨር ሺኢዝ ለምን ሞናሊዝ አትሆንም ለምን አለም ያጨበጨበላ ቴን አውት ኦፍ ቴን አትሆንም ከአባቱ ፈቃድ ዝንፍ ማለት የለበትም ለእሷ ሲል በቃ ያ የተጠራበት የሚኖርለት አላማ መኖር አለበት ወደዛ ይኖራል እሱን ደግሞ አስቀድሞ በልጅነቱ መሰልጠን ይገባበት ይገባዋል። ወደዛ ዓላማ ለመሄድ ዮሴፍ ፍላጎቱ የሴት አምሮቱ ሌላም የምግብም ሌላም አምሮቱ እንዳይገዛው በእሷ ምክንያት ዛሬ ወተት ወንጌል እንግታቸዋለን ወይም የሚግቱ ኔን በአፍንጫችን ይግቱ ነበሩ ወንዶች ሴትን ልጅ እንደዚህ አንግሰው እንደሚኖሩ እየተረዳን ነው። አንግሰው ተሸክመው እሷን ችሎ ስለመኖር ጥበብ ያስተምሩናል። ያሳፍራል። ሊትራሊ ያሳፍራል። እንዴት አድርገን ነው ከዚህ ትውልድ ውስጥ ጳጳስና ሊቀ ጳጳስ፣ መሪ፣ የሀገር መሪ፣ አስተዳዳሪ ታማዦሹም የምናሾመው፣ በሴት ስር የተገዛ ወንድ ከሆነ። እኔ ሴቶች ልጆች አሉኝ። እውነቴን ነው የምላቸው፣ አልዋሻችሁም። ለእነሱ ዘ ሴም ቲንግ ነው የሚነገራቸው፣ ለወንዱ ልጅም ዘ ሴም ቲንግ ነው የሚነገረው። እያደጉ በልካቸው፣ እያደጉ በመጡ ቁጥር የምነግራቸው ነገር ማለት ነው ሴቶች ልጆች የመጡት ነገ ባላቸውን ለማገዝ ነው ነገ እሱ ጋር እስኪመጡ ድረስ እናታቸው ጋር አሁን ለጊዜው ያው ተለያይተናል እናታቸው ጋር ይኖራሉ እስከዛ ድረስ ግን ተጠብቀው እራሳቸውን ጠብቀው ይኖራሉ እስከዛ የምነግራቸው ግን ነገ ለሚያገቡት ወንድ ተገዝተው ታዘው አግዘውት የናፈቀንን ሰው መውለድ አለባቸው ይህን እነግራቸዋለሁ ማለት ነው ያ ሰው ደግሞ ለእነሱ አደለም የሚኖረው ለዓላማው ነው የሚኖረው ሀገር የሚገነባበት ዓላማ ዓለምን የሚያበጅበት ዓላማ ስለ እውነት ስለ ጽድቅ ስለ ፍትህ ሲል አፈር ድቤ ግጦ የሚከፍለው መስዋዕትነት ስለዛ ነው የሚኖረው እሱ። እሷ ደግሞ ለዛ የሚኖረውን አባቱ ለጠራው ዓላማ ሲኖር ያንን ወንድ ታግዘዋለች ለሱ አጋዥና ትመጣለች ማለት ነው። ሴት ልጅ ለጊዜው ለጊዜው ለእሷ ስትል አንተ ከልጅነት ጀምሮ ስትመኘው ስታስበው የነበረውን ዓላማ ስትተውላት ደስ ይላታል። ለጊዜው እኔን ወዶ ይኑ ትላለች። ግን ዲፕ ዳውን ልቧ ውስጥ ብትገባ ግን ሺ ዊል ኖት ሃቭ ሪስፔክት ፎር ዩ ገለዋ ልትሰጥህ ትችላለች። ግን ሺ ዊል ኖት ሃቭ ሪስፔክት ፎር ዩ አታከብረ መቼም አታከብረም። ምክንያቱም ምንም የተጠራህለት የምትኖርለት የምትጓጓለት ህይወት የለህም። አት ዘ ኤንድ ኦፍ ዘ ዴይ ዞር ቀና ብላ ስታስተውል የህይወትህ ማዕከል እሷ ነች፣ እንደፈለገች የምታረገ ሰላሳ ዓመት የመጣህበትን መንገድ አስቀይሳ ወደ እሷ ጉያ ይከተተች ይህን ስታውቅ ሽ ኖት ሃቭ ሪስፔክት ፎር ዩ የምትደክምለት የምትጓጓለት የምትሮጥለት በተለይም ደግሞ አባት ከሰጠ አላማ አንጻር የማትደራደርበት ምንም አይነት ጭብጥ የለም። ፊም የለም፣ የኑሮ ፊም ጭብጥ የለም። ምንም የሚጨበጥ ነገር የለም። ጭኗን ከሰጠች ትፈሳለ፣ ትቀልጣለ። ጭኗ መሃል ልክ ሰውም ሰሆን እንደቀለጠ በደሌላ ጭን መካከል ስንት ይደርስ የት ይደርሳሉ የተባሉ ወንዶቻችን ዛሬ እምጥ ይግቡ ስምጥ አይታወቁም፣ ሴት ጭን መሃል ገብቶ። እሷን ጣዖት አድርገው ጣዖት አድርገዋት። እሷን የተፈጠርከው ለሴት አይደለም። ወንድም ማለት ለሴት እንደተፈጠርክ አድርገህ ዘምረህ ያመጣሃትን ሴት ነገ ከነጎዳ ከኔ ጋር አብረህ ወለ ወደ አባወራነት ስልጠና ብትመጣ በእርግጠኝነት ጠላህ ነው የምትሄደው። ይህንን ማወቅ አለብህ። አንተ ፍላጎቱ ያንተ ነው፣ አብረህ ከሷ ጋር እሷን ጣዖት አድርገህ መኖር ወይም ደግሞ ጥላይን ትሂድ፣ ግድ የለም ከአባቴ ፈቃድ ዝንፍ አልልም። አሊያም ደግሞ በአባቴ ፈቃድ ወደ አባቴ ፈቃድ ስመጣ እሷ ወደ እኔ ፈቃድ መታ እንድትኖር ማድረግ ደግሞ የራስ ፋንታ ነው። ነገር ግን አስቀድመህ ለዚህ መዘጋጀት አለብህ። ወደ ትዳር ከመግባት በፊት፣ ሴትን ከመምረጥ በፊት የተጠራለትን አላማ ማወቅ አለብህ። ቢያንስ እንደው መንገዱ ጠረኑ፣ ቤቱ ባይታየ አድራሻው፣ ቀስቱ የተሰቀለበት ሰንደቁ ባይታየ፣ የዓላማ ሰንደቁ ባይታይ እንኳን የተጠራህበት ማለት ነው እንዳው ጠረኑን ሊሸት ይገባል። አንድ ሁለት ነገሮችን ማወቅ አለበት። ጠዋት ስትነሳ የምትኖረው የምትኖርለት ሚስትና ልጆች ሳይሆኑ ዓላማ ሊኖር ይገባል። ያ ደግሞ በተለይ ስለ እውነት ስለ ጽድቅ ስለ ፍትህ ስትል የምትኖረው ዓላማ ነው። ዓለምን የምታጣፍጥባት አልጫ የሆነችውን ዓለም የምታጣፍጥባት ጨውነትን የምትመሰክርበት መስዋዕት ከፍለ የምታልፍበት ዋጋ የሚያሰጥህ መሆን አለበት። የዓላማ ዓላማ አለዛ ግን ከዓለም አልጫ ከሆነች ዓለም ጋር አልጫ ሆነ አሰስነትን እያጸደክ ሴትን ማዕከል አድርገ ሴትን አንግሰ እንድትኖር አይደለም። አሁን የተያዘው ጀብደያ ነው ነው በመንፈሳዊነት ስም እየተጋጥነ ያለ ነውም። ይሄንን ነው ዘሴምቲንግ የሚኖሩትን አለጫነት የተዳር ዘሶኮል የተዳር አማካሪን የእንትና ስብከትን እንተረጉማለን እያሉ አህያ የማይችለውን መጽሐፍ እየተረጉሙ የሚያሳዩ የሚያስተምሩን ሰዎች እዛው የሚኖሩትን አሰስነታቸውን ነው እዛው የሚርመጠመጡበትን አሰስነታቸው። ከዛ ውስጥ እነሱ ከሚያስተምሩት ትምህርት ውስጥ እነሱ ከሚግትቱት ሸፍጥ ውስጥ ትውልድ አይገነባም፣ ማህበረሰብ ግን ይፈርሳል። ያ ደግሞ የጠላት እጅ እንዳለበት እናውቃለን። በተለይም ደግሞ የካቶሊካውያን እንዌስ፣ ቁም ነገሩ ምንድነው ታዲያ? ለሴት አልተፈጠርክም አልተፈጠርንም። ወንድ ለሴት አልተፈጠርም። ለሴት የተፈጠርኩት ማለት መብት ነው ያው፣ መብት መቼም እንደጉድ መብት ተንበሽብሽናል አይደል? ሰውነታችን የምንጥልበት መብት፣ ከእንስሳት የምንወርድበት መብት፣ መረን የምንሆንበት መብት እንደጉድ አግኝተናል አይደል? ለፀሐዩ መንግስታችን ምስጋና ይግባውና፣ እንዌስ፣ መብት ነው እንደፈለከ ማለት ግን፣ ይህንን የምትከታተል ከዚህ ቻናል ቁም ነገር አገኛለሁ። ምናልባትም ትንሽም በእድሜ ይበልጠኛል በኤክስፒሪንስ ማፍርድ ቤግጧል። ምንም እንኳን የዲፕሎማ ሸፍታ መሀይም ቢሆንም ያላነበበ ያልተማረ መሀይም ቢሆንም ብለ የምትሰማኝ ከሆነ ግን ልንገርህ፣ አንተ ለሴት አልተፈጠርክም። አባት ለምን እንደፈጠረህ ጠይቀው፣ ለምነው። ቻር አባት ነው ይገልጽልሃል። ስለዚህ ለዛ ኑር። ጠዋት ስትነሳ ጸሎትን ስታደርስ ምስጋናን ስታደርስ ለዛ ዓላማ የጠራህ ሳይገባህ ያመጣህ እንደሆንክ ተረዳ። ጎን ስለተኛችው ሴት ወይም ደግሞ ነገ ስለምትመጣዋ ሴት ሚስት ስለ እሷ አይደለም የተፈጠርከው፣ ስለ እሷ ለመፈጠርህን ተረዳ። እሷ ለአንተ ግን ተፈጥራለች። ሀው ካማንተ እኔ ላንቺ የተፈጠርኩት ብላት እሷ እንዴት ላንተን የተፈጠርኩት ትላለች አትልህም። ላፏ ትልት ትችላለች ግን ልቧ ያከብረ ወንድ አለ ሴት ልጅ ደግሞ አንተን ባላከበረችበት ሁኔታ ምን ስጋዋን ብሰጥ በድን ነው የምትሆነው እንጂ ምንም ቁም ነገር የለውም። ሰላሳ ዓመትም አርባ ዓመትም ተኑሮ ይታለፋል። እናውቃለን ሪሰርች የሰራውባቸው ሰዎች አሉ። አሁንም ያልተፋቱ 30 አመት 40 አመት በትዳር ያሳለፉ ትዳራቸው ግን ምንም ለሰው አርአያ የማይሆን በበጎኑ ጎኑ አርአያ የማይሆን በመጥፎ ጎኑ ግን ምትማርበት ማለት ነው ምንም የምንማርባቸው። ስለዚህ አንተ ለሴቷ አልተፈጠርክም። ደግመ ደጋግመ ለራስ ቄን ነገር ንገረው። እኔ ለሴት አልተፈጠርኩም። እኔ እኔ የፈጠርከኝ የተፈጠርኩትም ለአንተ ነው በለው። አባት ግን ለአንተ የተፈጠርኩትና ምን እንድሰራ ፈልጋሃል በዚህ አሁን በደረስኩበት እውቀት አሁን ወድቄ በተነሳሁበት ባለሁበት ጸጋዬ ባለበት ማንነቴ ኢቨንት ወይም ደግሞ ባለበት ሰውነት ምን እንድሰራ ትፈልጋለህ? ምን እንድሰራ ነው ያመጣኝ ብለህ ጠይቀው። በእርግጠኝነት ይሰጣል፣ ይገልጽልሃል። ደግ አምላክ ነው። ስለዚህ ወደዛ ነገር መነሳት አለበት። ጠዋት ጠዋት በተነሳ ቁጥር ያንን ነገር ከመስራት ጋ ያንን ነገር ለመስራት ጉጉት፣ ማታ ስትተኛ ነገ ነግቶ ያንን ነገር ስለመስራት አባትህን ደስ ስለማሰኘት ያ ጉጉት፣ ያ ድራይቭ መሆን አለበት። አንተን የሚያኖርህ አንተን የሚያኖርህ የልጆችህ አይደለም። አንተን የሚያኖርህ የሚስትህ አይደለም መሆን ያለበት ትንሽ ይከብዳል አደል? ስናገረው ስትሰማው። አዎ ምን ታደርገዋለህ? አንተ አደለም አባቶቻችንም ያደጉት በዛ አይደለም። አባቶቻችን የምልህ እኛን የወለዱት በተለይ ይህ ማን ነው ስሙ ካርል ማርክስ ከመጣው በኋላ ከመጣ በኋላ ቀኝ ግራ ዘመም ከሆነች በኋላ ሀገራችን ግራ ዘመሞቹ ትውልድ ያመጡብን የጋቱን ትምህርት ይሄ አደለም ይህንን አይነት የተሳሳተ ነው። ሶሪ ይህን አይነት የተሳሳተ ስለሆነ እነሱም በዛ መልክ ስለሆነ ያደጉት አንተም ስታደግ በዛ መልክ ነው የምታደጉ። ግን ነገር ያለው አብዮት እናስነሳለን፣ የባህል አብዮት ነው የምናስነሳው ያ የባህላ ቢት ይሄ የሚመጣው ጄኔሬሽን ከመጣንበት እኛ ከመጣንበት ተጣመን ከመጣንበት የትውልድ እርግማን ይመስል ተቀባብለ ነው ከመጣነው ነገር ሺፍት ማድረግ አለበት። በተለይ ሀያዎች ውስጥ ያላችሁ ወንድሞቼ እንድትሰሙኝ ይፈልጋሉ። ለሴት አልተፈጠራችሁም። እንደዛ ተብሎ የተማራችሁት እንደዛ ተብሎ ነው የሚዘፈነው። እዛ የሚጨማለቁት መገናኛ ብዙሀን ላይ፣ ፊልሞች ላይ የሚጨማለቁትን ሰዎች ወንድማ ይመስሉ ወንድነትን አባወራነትን ያበላሹ ሰዎች እናስቃለን፣ እናስገለፍጣለን የሚሉት ሰዎች የሚያሳዩዋችሁ ነገር ከዛ እኔ ከምነግራችሁ በተቃራኒ ነው። በእርግጥ ግን እናንተ ራሳችሁ ከዛ ማራቅ አለባችሁ፣ ማሻሻ አለባችሁ። በመንፈሳዊነት ሰበብ እየጋቷቸው ያሉት አንዳንድ፣ ሁሉንም አይደለም አንዳንድ ምሁራን ወይም መምህራን የሚኖሩለትን አሰስነታቸውን አጽድቀው፣ አንድም ደግሞ በሳንቲም ተከፍሏቸው የወደቁበት ባፍጢም የተደፉበትን ከወዳደርነታቸው የተነሳ የወደቁበትን አሰስነታቸውን ነው የሚያስተምሯችሁ። ለሴት አልተፈጠራችሁም ወንድሞቼ ስሙኝ፣ እወዳችኋለሁ በወንድማዊ ፍቅር። ለሴት ግን አልተፈጠራችሁም። በእርግጠኝነት የምነግራችሁ አባታችሁ በምንም አይነት መልኩ ለሴት አልፈጠራችሁም። ለሴት እንዳልፈጠራችሁ ካወቃችሁ ለእሷ አትኖሩም። ከእሷም ስለምታገኟቸው ልጆች አይደለም የምትኖሩት ደረጃ አለው። እነሱንም ለነሱ እንኖርበታለን። በዋናነት ግን ለዛ አደለም የምኖረው። በዋናነት ግን እሱ ለጠራን ቁም ነገር እንኖራለን። ያ ከተለያየ መስክ ከገባንበት የተለያየ ፊልድ ከተለያየ መስክ አንፃር ያ እሱ የጠራልን፣ በተለይ ደግሞ እሱ የሚወደውን እሱ የሚፈቅደውን ነገር እንፈጽምበታለን። እሱ እውነትን ይሻል። እሱ ጽድቅን እንድንሰራ ይሻል። እሱ ፍትህን እንድናሰፍን ይሻላል። ስለዚህ በገባንበት መስክ ውስጥ ያንን እንፈጽማለን። አላቅም ያላችሁበትን አላቅም የተጠራችሁበትን ፈልጉ እና ጠይቁ። በእርግጠኝነት ግን አንድ ነገር የምናገረው ለሁላችንም ከሁላችንም የሚፈልገው ነገር አለ። እውነትን እንድንናገራት፣ እውነትን እንድንመሰክርላት። ዛሬ እንደምናየው ሊቃውንቶቹ ጭምር ሆዳደር ሆነው በአስመሳይነት እንደወደቁት ሳይሆን እውነትን ልንናገራት እውነትን ልንመሰክርላት የሚከፈለውን ዋጋ ልንከፍልላት ጽድቅ ልንፈጽም ፍትህንም ልናሰፍን ይገባል። ስለ እነዚህና ስለ ሌሎችም ተጠርተናል። የተጠራበትን ለይ ዓላማ በእርግጠኝነት የምነግር ግን ለሴት አልተፈጠርክም። ቢያንስ እኔ እርግጠኛ ሆኜ የምናገረው ልንገር፣ እኔ ለሴት አልተፈጠርኩም። ነገም አገባለሁ ነገም ወልዳለሁ፣ ለሴት አልተፈጠርኩም። ሲቀጥል ለልጆችም አልተፈጠርኩም። የምኖርለት ዓላማ አለኝ። የሚጠራኝ እንቅልፍ የሚነሳኝ ጉዳይ አለኝ። ልጆቼ እንቅልፍ አይነሱኝም፣ ሚስቴም እንቅልፍ አትነሳኝ። ለአንቺ ነው የምኖረው ብያለሁ፣ አላዝንም። እንቅልፍ የሚነሳኝ ከእንቅልፍ የሚቀሰቀሰኝ ጠዋት ተነስቼ የመኖር ድራይቭ የሚሰጠኝ የተጠራሁለት ዓላማ ነው። ስለዛ እኖራለሁ። የምትመጣዋ ሴት ያንን አይታ ያንን ወዳ የምታግዘኝ ከሆነ ሰየው፣ ካልሆነ ሴምቲንግ። እንደዚህ ያልመሰላቸው ሰዎች በጣም ብዙ መከራ አምጥተዋል በትዳሬ ላይ በፊት በፈረሰው ትዳሬ ላይ ነው ምልክ። ለምን እነሱ ለሴት ስለሚኖሩ ሴት አቆለጳጵሰው ስለሚኖሩ ሴት አንግሰው ስለሚኖሩ የተፈጠሩት ለእሷ ስለሆነ እንደዛም ስለሚዘፍኑ ወንድም አለን ለሴት አለመፈጠርክን ግን አትርሳ። ደጋግመህ አስብበት። ወንድም፣ ዓለም ትውልዱን ሆን ተብሎ በተለይም ወንዱን በእቅድ ይበልጡንም አባወራውን በተጠናና በሌሎች ላይ ውጤታማ በሆነ መንገድ አልጫ ጃንደረባ ለማድረግ ለመስለብና ለማኮላሸት ይሰራል። በዚህም ወንዱ አባቱ ከሰጠው ጸጋ፣ ይህም ኃላፊነቱን ይወጣ ዘንድ በተለይም ከለየለት ሚና እና ይህንኑ ሚና ይወጣም ዘንድ ከሰጠው ወንድነት መክሊቱ፣ ድፍረት፣ ጥንካሬው፣ ስልጣኔው፣ ኃይሉ፣ ወኔው እንዲርቅ ይደረጋል። በአባወራ ንቅናቄያችን ዘመኑን የዋጀ ትውልድን ያበጀ የባህል አብዮት ያስፈልገናል። ለዚህ ደግሞ ወንዶቻችንን ዓለም በአጉል ዘመናዊነትና መንፈሳዊነት ከምትጌታቸው ውሸት ነጥቆ ለይቶ አውጥቶ አባታቸው በሰጣቸው ጸጋ አባቶቻችን በበለጸጉበት በዓለም በታወቁበት ወንድነት መክሊቱ ማሰልጠን አስፈልጓል። ስለዚህም የግንቦት ወር በገባ በሶስተኛው ቀን በዕለተ እሁድ ከሰዓት በኋላ በስምንት ሰዓት የፍኖታ አባወራ የአምስተኛ ዙር ስልጠናችን ይጀምራል። ይህም ለተጨማሪ ሶስት እሁዶች በተመሳይ ሰዓት ለአራት ሰዓታት ይሰጣል። ትውልዳችን በተለይም ወንዶቻችን አባታቸው በሰጣቸው ጸጋ አንገታቸውን ቀና ደረታቸውን ነፋ የምናደርግበት እድል ቀርቦላልና ተጠቀምበት። ተመዝግቦ መቅረት ጀምሮ ማቋረጥ አይደለም። ማርፈድም አይቻልም። መመዝገቢያ ሶስት ሺ ብር። ጠብቅሃለሁ።